አስጎብኝና እና የጉዞ ወኪል በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ26 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ፣ ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ዛሬ በዓለም ላይ ትልቅ መነጋገሪያ ከሆኑ ጉዳዮች መካከል የብሪታንያም የስደተኛ ፖሊሲ ማሻሻያን በተመለከተው እንጀምራለን። አብራችሁን ቆዩ። ብሪታንያም የሦስት አፍሪካ ሀገራት ዜጎች ወደ ሀገሯ እንዳይገቡ ልትከለክል ነው ተባለ። ሀገሮቹ ከብሪታንያ የሚባረሩ ዜጎቻቸውን ለመቀበል የማይተባበሩ ከሆነ የቪዛ እገዳ እንደሚጣልባቸው የብሪታንያ መንግሥት አስጠንቅቋል። በሺዎች የሚቆጠሩ የሦስቱ ሀገሮች ዜጎች የሆኑ ሕገወጥ ስደተኞችና ወንጀለኞች በብሪታንያ እንደሚኖሩ መግለጫው አመልክቷል። ሦስቱ ሀገሮች አንጎላ፣ ናሚቢያና ዲሞክራሲያዊት ኮንጎ ሲሆኑ በሌሎች አገሮች ላይ ተመሳሳይ እርምጃ ለመውሰድ እያጤነ መሆኑን አስታውቋል የብሪታንያ መንግስት። ብሪታንያም ህገወጥ ስደትን ለመከላከል የሚያስችል አዲስ እርምጃ መውሰድ የጀመረች ሲሆን ህገወጥ ስደተኞችን በአስቸኳይ ወደ መጡበት የመመለስ ፖሊሲ ይፋ ማድረጓ ይጠቀሳል። እንዲሁም የስደተኞች የቆይታ ጊዜ ወትሮ በየአምስት ዓመቱ ሲታይ የነበረው አሁን በየሁለት ዓመት ከአምስት ወር እንዲፈተሽ ሲደረግ በዚህ ጊዜ ውስጥ የወጡበት ወይም ደግሞ የተነሱበት ሀገር ሰላም የሰፈነበት ሆኖ ከተገኘ ይመለሳሉ። በሌላ በኩል ህገወጥ ስደተኞች ከእንግሊዝ እንዲወጡ ከመደረጋቸው በፊት በተደጋጋሚ ይግባኝ የሚሉበት አሰራር የሚያበቃ መሆኑ ሲገለጽ የጥገኝነት ጥያቄያቸው ተቀባይነት ያገኘ ስደተኞች ቋሚ መኖሪያ ፈቃድ ለማመልከት አምስት ዓመት መቆየት የነበረባቸው ጊዜ ወደ 20 ዓመት ማደጉ ተመልክቷል። የሀገር ውስጥ ጉዳይ ሚኒስትሯም ሻባና መሐመድ ባስተዋወቁት አዲሱ የስደተኞች ፖሊሲ የሊበራል ዲሞክራቲክ ፓርቲ ሊቀመንበር ኤድ ዴቪድ ግን በዚህ ላይ ተቃውሞ አላቸው። ስደተኞች ቋሚ መኖሪያ ፈቃድ ለመጠየቅ 20 ዓመት መጠበቃቸው ለማህበረሰቡ አስፈላጊውን አስተዋጽኦ እንዳያበረክቱ ያግዳቸዋል በማለት ተከራክረዋል። የአረንጓዴ ፓርቲ በበኩሉ አዲሱ ፖሊሲ ጭካኔ የተሞላበትና የስደተኞችን ዓለም አቀፍ ሕግ የሚቃረን ነው ሲል ተቃውሟል። ዩክሬን አንድ መቶ ፈረንሳይ ሰራሽ ተዋጊ ጀቶች ለመግዛት መስማማቷ ተነገረም። ስምምነቱን የዩክሬን ፕሬዝዳንት ዘሌንስኪናም የፈረንሳያቻቸው ኢማኑኤል ማክሮን ፓሪስ ውስጥ ዛሬ መፈጸማቸው ታውቋል። የተዋጊ ጀቶቹ ግዢ ዩክሬን የመከላከያ ኃይሏን ለማጠናከር የያዘችው ዕቅድ አካል ነው ተብሏል። አራት ትሪሊየን ብር ገደማ ዋጋ አላቸው የተባሉትን 100 የጦር ጀቶች ፈረንሳይ ደረጃ በደረጃ ለዩክሬን ለማስረከብ የፈረመች ሲሆን ሁለቱ መሪዎች የሩሲያን ጥቃት ለመከላከል በሚያስችሉ ነጥቦች ላይ መነጋገራቸው ታውቋል። ዘሌንስኪ በግሪክ አቴንስ በነበራቸው ቆይታም መጪውን ክረምት ለመቋቋም የአሜሪካ የተፈጥሮ ጋዝ ለዩክሬን ለማቅረብ የሚያስችል ውል ተፈራርመዋል። በነዳጅ ቧንቧ ማጣሪያ በኩል ማለትም በግሪክ ግሪክ በኩል ወደ ዩክሬን የሚተላለፈውን ጋዝ በተመለከተ ግሪክ የበኩሏን ለመወጣት ዝግጁ መሆኗን አረጋግጣለች። ግሪክ በመስመሯ በኩል የሚተላለፈውን የአሜሪካንን የተጣራ የተፈጥሮ ጋዝ መጠን እንዲጨምር ለማድረግ እየሰራች ነው ብለዋል የሀገሪቱ ጠቅላይ ሚኒስትር ሚሶታኪስ። ሩሲያ በዩክሬን የኃይል ማመንጫዎች ላይ አጠናክራ የቀጠለችውን ጥቃት ተከትሎ መጪውን የክረምት ቅዝቃዜ ለመቋቋም ዩክሬን የኃይል አቅርቦቷ እንዳይሰናከል ትልቅ ስጋት መፍጠሩ ይነገራል። ጥቃቱን እየተከላከለች የኃይል ፍላጎቷን ለማሳደግ አሁን የአሜሪካ የጋዝ ድጋፍ ወሳኝ አስተዋጽኦ ሲያደርግ፣ በሌላ በኩል ሀገሮች ከሩሲያ ነዳጅ መግዛት እንዲያቆሙ ግፊቱ ተጠናክሮ ቀጥሏል። የአውሮፓ ኮሚሽን ሁሉም የህብረቱ አባል ሀገሮች በ2027 ሙሉ በሙሉ ከሩሲያ ነዳጅ መግዛት እንዲያቆሙ ለማድረግ ማቀዱን ገልጧል። ይሄ ደግሞ ሩሲያ ነዳጅ እየሸጠች ስለሆነ በዋነኛነት ጦርነቱን የምታካሂደው አቅሟን ለማዳከም ወሳኝ መፍትሄ ተደርጎ ተወስዷል። የሩሲያ ጦር በዩክሬን ይዞታዎቹን በማጠናከር ሶስት ተጨማሪ ቁልፍ መንደሮች መቆጣጠሩን ሲያስታውቅ በዩክሬን መሠረተ ልማቶች ላይ ድብደባውን አስፍቶ መቀጠሉ ይነገራል። ሩሲያም በቅርቡ የዩክሬንን 20 በመቶ መሬት መቆጣጠሯም መገለጹ ይታወሳል። የባንግላዴሽ የቀድሞ ጠቅላይ ሚኒስትር ሼክ ሐሲና በሞት እንዲቀጡ ተወሰነ። የ78 ዓመቷም የቀድሞ ጠቅላይ ሚኒስትር ሼክ ያሲና በህዝብ ዓመፅ ከሥልጣን ተወግደው ወደ ህንድ መሰደዳቸው ይታወሳል። ያሲና አመፅ በወጡ ወጣቶች ላይ የጸጥታ ኃይሎች የኃይል እርምጃ እንዲወስዱ አዛዋል የሚል ክስ ሲቀርብባቸው በዚሁ 1400 ሰልፈኞች የተገደሉበትን ትዕዛዝ ስለ መስጠታቸው የድምፅ ማስረጃም ለችሎት ቀርቦ መደመጡ ታውቋል ተጠቅቋል። በአጠቃላይ ሼክ ያሲና በሰብአዊነት ላይ ፈጽመዋል በተባለው ወንጀል ጥፋተኛ ሆነው በመገኘታቸው ባንግላዴሽ ዳካ የተሰየመው ዓለም አቀፍ የወንጀል ችሎት በሌሉበት የሞት ቅጣት በይኖባቸዋል። የህንድ መንግስት ወንጀለኛዋን አሳልፎ እንዲሰጥ ተጠይቋል። ሼክ ያሲናም የፍርድ ቤቱን ውሳኔ የተዛባና ፖለቲካዊ ዓላማ ያለው ነው በማለት ተቃውሞ ማሰማታቸውን ዘገቦች አመልክተዋል። ባንግላዴሽን ለ15 ዓመታት የመሩት ሼኪያ ሲና በሀገሪቱ አጠቃላይ የኢኮኖሚ ማሻሻያ ማምጣታቸው ቢነገርም ተቃዋሚዎችን በማፈን የፖለቲካ እስር፣ ደብዛ ማጥፋትና የዘፈቀደ ግድያ መበራከት ትልቅ ተቃውሞ አስከትሎባቸው ቆይቷል ነው የሚባለው። የሕዝብ ብሶትና ተቃውሞ አመፅ ወልዶ ከስልጣን ብቻ አይደለም ከሀገር ሸሽተው ሲያመልጡ ወይም ደግሞ እንዲያመልጡ ሲያደርጋቸው የሰላም ኖቤል አሸናፊው መሐመድ ዩኑስን ለስልጣን አብቅቶ የሽግግር መንግስት እንዲመሰርቱ አስችሏል። ሸክ ያሲና ጥፋት የለም ቢሉም ታዲያም የመንግስታቱ ድርጅት አጣሪዎች ግን በቀድሞዋ ጠቅላይ ሚኒስትር ቀጥታ ትእዛዝ 1400 ገደማ ሰዎች መገደላቸውን በቅርብ ባወጣው ሪፖርት መግለጹ ይታወሳል። ጠቅላይ ሚኒስትሩ ም ባለፈው የፈረንጆች ዓመት ለአራተኛ የሥልጣን ዘመን በምርጫ ተወዳድረው ባሸነፉ በስድስተኛ ወራቸው ነው በአመፅ ከስልጣን የተወገዱት። አሜሪካም በኤኳዶር የጦር ሰፈር ለማቋቋም የነበራት እቅድ መክሸፉ ተነገረ። የኤኳዶር ህዝብ የውጭ ጦር ሰፈሮች መቋቋምን በመቃወም ድምፅ በመስጠቱ የአሜሪካ እቅድ መጨናገፉን ዘገቦች አመልክተዋል። ሕዝበ ውሳኔው እንደ አውሮፓውያኖቹ አቆጣጠር 2008 የሀገሪቱ ህግ አውጭ ምክር ቤት ያጸደቀውን እገዳ ለመቀልበስ እንዲሁም ሕገ መንግሥቱን ለመቀየር ቅስቀሳ ሲያካሄዱ ለነበሩት የኤኳዶር ፕሬዝዳንት ዳንኤል ኖቦአ ትልቅ ኪሳራ ነው ተብሏል። የሀገሪቱ ፕሬዝዳንት የውጭ ሀገራት የጦር ሰፈራቸውን በሀገሪቱ የባህር ዳርቻዎች ላይ ማቋቋማቸው የተደራጁ ወንጀሎችን ለመዋጋትና ከቅርብ ዓመታት ወዲህ እየታየ ያለውን ግጭት ለመቀነስ ይረዳል ሲሉ ለሕጉ ያላቸውን ድጋፍ ገልጸዋል። ኤኳዶር የዓለማችን ግዙፍ የአደንዛዥ እፅ አዘዋዋሪዎች መተላለፊያ ናት ይባላል። አሜሪካም በፓስፊክ የባህር ዳርቻ ያላት ጦር ሰፈር ከተዘጋ ከ16 ዓመታት በኋላ ህዝበ ውሳኔው ወታደራዊ ሰፈር ለመክፈት ያስችላል የሚል ተስፋ እንደነበራት ይነገራል። ኤኳዶር ኮኬይን ባታመርትም በዋነኛነት አደንዛዥ እጽ ያመርታሉ የሚባሉትን ኮሎምቢያና ፔሩ ግዙፍ ወደቦቿ ያላቸው ቅርበት በአዘዋዋሪዎች ቡድን ተፈላጊና ተመራጭ አድርጓታል ነው የሚባለው። እንደ ፕሬዝዳንቱ ገለጻ ሰባ በመቶ የሚሆነው የዓለም ኮኬን የሚተላለፈው በኤኳዶር በኩል ነው። ፕሬዝዳንቱ በሀገሪቱ የሚንቀሳቀሱ የታጠቁ ወንበዴዎች ላይ ጠንካራ ወታደራዊ እርምጃ በመውሰድና የጦር ኃይሉን በዋና ዋና መንገዶች ላይ በማሰማራት ይታወቃሉ። ይህ አዋዜ ነው። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ57 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተመንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ26 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጠው። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። እነሆ ሰላምና ጸጥታው ተረጋግቶ ምእመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይልዎታል።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 አስጎብኝና የጉዞ ወኪ ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ አለምነው ዋሴ ዜና